እግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምንከረማችሁ እንደምናችሁ እንኳን ለመድኃኒታችን ለጌታችን ለኢየሱስ ክርስቶስ ትንሳኤ ባህል በሰላም አደረሰን። እንኳን አደረሳችሁ፣ እንኳን አደረሰን። ጌታችንን እንድናመሰግነው እንድናከብረው ይህንን ጊዜ ስለሰጠን እናመሰግነዋለን። ሀሌሉያ። እስቲ ቃሉን ከማካፈሌ በፊት እንጸልያለን። አባታችን እግዚአብሔር ተመስገን ስለያደረስከን ስለዚህ ትንሳኤ ባህል ተመስገን። ጌታ ሆይ ጌታ የሱስ ክርስቶስ ለእኛ ዋጋ ከፍለ ሞተ ሞተ አልቀረህም ከሙታን ደሞ በሶስተኛው ቀን ስለተነሳ ሞትን ድል ስላደረክልን ጌታ ሆይ እናመሰግንሃለን። ኦ ኢየሱስ ስም ይባረክ። አምላካችን ተመስገን። አሁንም ጌታ ሆይ በቃል ተናገረን፣ አስተምረን፣ ገስጸን ቃልን ሰምተን ደሞ እንድንኖርበት ለአንተ ክብር የምንኖርበት የምናቀርብበት እንዲሆን እግዚአብሔር አምላካችን ሆይ እኔንም ባሪ አንድ በቴን እንድትከፍት ተናገር ያልከኝም ብቻ በአንተ ምሪትና ሀሳብ እንድናገር እንድትረዳኝ ተጽዕኖ የሚያደርግ ማንኛውም የተጽዕኖ ኃይል ሁሉ በኢየሱስ ክርስቶስ ስምና ስልጣን እንዲመታ አየሩ ዙሪያ ሁሉ እንዲለቀቅ ፕሮግራሙ ተጀምሮ እስከሚያልቅ ድረስ አንተ ብቻ እያለፍክ ለእኔም ለወገኖቼ እንድትናገረን እንድታስተምረን እንድትገስጸን ከሀሳብና ከፍቃድ ጋ እንድታገናኘን እኔ በኢየሱስ ስም ጸለይኩኝ። ክብር ሁሉ ለአምላኬ ላአባቴ ላአንተ የሆንል በኢየሱስ ስም። ሀሌሉያ ኢየሱስ ጌታ ነው እንግዲህ ዛሬ የጌታችን ኢየሱስ ክርስቶስ ትንሣኤ ባህል የምናከብርበት ቀን ነው እና ጌታም ሀሳቡ የተያዘ የሰጠኝ ስለዚህ በተመለከተ ነው ድንጋዩ ተንከባሎአል የሚል ነው ርዕስ የሰጠሁት ድንጋዩ ተንከባሎአል ማርቆስ ወንጌል አስራ ስድስት ቁጥርና ከቁጥር ሁለት እስከ አራት እንደዚህ ይላል በየስማን ባለው ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልንልናል? ይባባሉ ነበር፤ ድንጋዩ እጅግ ትልቅ ነበርና። አሻቅበውም አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ያል ይናገራል። እንግዲህ መቅደላዊ ማርያም፣ ሴቶች ተሰብስበው ጌታ የሱስ ክርስቶስን ሽቶ ሊቀቡት ዛው በሙታን የቀረ መስሏቸው የሞተ መስሏቸው እንደተነሳ አላወቁም። ሲመጡ የሚያሳስባቸው ነገር አንድ ነገር ነበር፣ ትልቅ ድንጋይ። መቃብሩ ተዘግቷል፣ በትልቅ ድንጋይ ነው የተዘጋው። ያ ድንጋይ ደግሞ በእነሱ አቅም የሚነሳ አይደለም። ያንን እያሳሰባቸው ማን ያነሳልናል። ይህ በጣም ትልቅ ድንጋይ ነው። እንዴት አድርገን ይህንን አንስተን ገብተን የኢየሱስ ክርስቶስን ስጋ እንደዛና ና ሽብቶ እንቀባለን እንዴት እያሉ በጣም ያስቡ ይጨነቁ ነበር። ከና ልክ ግን ወደ መቃብሩ ሲደርሱ ድንጋዩ ተንከባሎ አገኙት። ሀሌሉያ! እንግዲህ ድንጋዩ ተንከባለዋል። የድንጋዩ መንከባለል መነሳት የሚያመለክተው የመጀመሪያ ወገኖቼ ኢየሱስ ክርስቶስ በመቃብር ውስጥ የለም። ኢየሱስ ተነስተዋል። ኢየሱስ ጌታ ነው። ያየ እንዳየ ነው። ማርቆስ 16 ከ5 እስከ 6 እንደዚህ ይላል፣ ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሩት ኢየሱስን ትፈልጋላችሁ፤ ተነስቷል። በዚህ የለም፣ እነሆ እርሱን ያኖርበት ስፍራ የው ተመልከቱ። የለም፣ አስክሬኑ፣ እሱ የኢየሱስ የለም፣ ተነስቷል ድንጋዩ ተንከባሏል። የከበዳችሁ ነገር ኢየሱስ ክርስቶስን ልታገኙ ይፈልጋችሁ፣ ወደ ውስጥ ልትገቡ ሞክራችሁ ነበር። ነገር ግን ይከብደናል ያላችሁ ድንጋይ ተንከባሏል፣ ይኸው እዩት፣ ስጋውም ንም የለም ኢየሱስ ተነስቷል እያለ መላኩ ይናገራቸዋል። የኢየሱስ ክርስቶስ መነሳቱ የተለያየ ምልክቶችን እናገኛለን። ኢየሱስ ክርስቶስ አንዳንድ ሰዎች ኢየሱስ አልተነሳ ሞቶ ቀርቷል፣ የሚሉ ሰዎች ለእነሱ ዲቤት ለሚያደርጉ የእሱ የኢየሱስ ትንሳኤ ሙታን ሪዘሬክሽን ምልክቶቹ የመጀመሪያ ወገኖቼ፣ የኢየሱስ ስጋ አልተገኘም። ወደዛ ሲገቡ እነሱ ስጋውን ፈልገው ነበረ። ነገር ግን ኢየሱስ ስጋ እዛ አላዩትም፣ አላገኙትም። የሉቃስ ወንጌል ሀያ አራት ሁለት ስምንት እንደዚህ ይላል። ድንጋዩም ከመቃብሩ ተንከባሉ አገኙት። ገብተውም የጌታ የኢየሱስ ስጋ አላገኙም። ስጋው አልተገኘም። የኢየሱስ ክርስቶስ ስጋ አልተገኘም። ስለዚህ የኢየሱስ ክርስቶስ ስጋ ካልተገኘ ምን ሆኗል? ተነስቷል ማለት ነው። ሌላው ደግሞ የሚያመለክተው የኢየሱስ መነሳቱ ምልክቱ የመላእክት ምስክርነት ነው። ይሄ በጣም የሚገርመኝ መላእክታን በኢየሱስ ክርስቶስ እያንዳንዱ ሂደት ላይ ኢንቮልቭመንት አላቸው። ጌታ ኢየሱስ ክርስቶስ እንደተወለደ በኢየሩሳሌም በቤተልሔም እንደተወለደ የተናገሩት ለእነዛ ለእረኞች በሌሊት ያበሰሩት መላእክታን ናቸው ይህን ከመጸነሱ ጀምሮ ሉቃስ ወንጌል ምዕራፍ አንድ ላይ ለማርያም መጥቶ ገብርኤል የተናገራት ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙን ኢየሱስን ትያለሽ ብሎ መልአክ ነው መጥቶ ከገና ገና ሳይጸነስ ጀምሮ ገና ከመጀመሪያው መላእክታት ነው ያንን የምስራች ለማርያም የነገሯት። ከዛ ደግሞ ከተወለደ በኋላ ደግሞ እንደተወለደ በዛ ሌሊት ደግሞ ለነዛ እረኞች ይጠብቁ ለነበሩት ያበሰሩት መላእክታት ናቸው። ወገኖቼ አሁንም ደግሞ የኢየሱስ ክርስቶስ ደግሞ መነሳትም ደግሞ ያበሰሩት መላእክታት ናቸው ለሰው ልጆች ሀሌሉያ። ሉቃስ ወንጌል ምዕራፍ 24 አራትና አምስት እንደዚህ እያለ ይናገራል። እነርሱም በዚህ ሲያመነቱ እኖ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው እያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ብለው ለነዚህ ለሴቶቹ አበሰሯቸው። እነዚህ መላእክታን ለሰው ልጆች ያበሰሩ ልክ እንደ ሱ እንደተወለደው ሲጸነስም ሲወለድም አሁንም ደግሞ ሲነሳም ያበሰሩት መላእክታን ናቸው። ኢየሱስ ጌታ ነው እና የመላእክታን ምስክርነት ነው። ሌላ ኢየሱስ ክርስቶስ መነሳት ምልክት ወገኖቼ ሌላው ደግሞ የኢየሱስ ክርስቶስ መነሳት ምልክቱ የሰዎች ምስክርነት ነው። ጌታ ኢየሱስ ክርስቶስ ከሙታን ሲነሳ ለመቅደላዊት ማርያም ለተባለችው ለእሷ ይገለጥላታል። ከዛ ደግሞ ለደቀ መዛሙርቱ ይገለጣል ኢየሱስ ክርስቶስ ከዛ ደግሞ በሐዋርያት ስራ ምዕራፍ አንድ ላይ ሲናገር ወደ አምስት መቶ የሚበልጡ ልክ ሲያርግ ያዩዋሉ። አይዊትነስ ማለት ነው አይዊትነሶች ዮሐንስ ወንጌል ምዕራፍ 20 ቁጥር 11 ይላል። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ከዛ ቁጥር 15፣ 16 እንደዚህ ይላል ዮሐንስ ወንጌል ምዕራፍ 20። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንስ ትፈልጊያለሽ? አላት። እርሷም የአትክልት ጠባቂ መስሏት ኬታ ሆይ አንተ ወስ ወስደ ወሰድከው እንደሆነ ወዴት እንደሆነ እንዳየው ንገረኝ፣ እኔም እወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ርቡኒ ያለችው፣ ትርጓሜም መምህር ሆይ ማለት ነው። ለመቅደላዊ ማርያም ጌታ ኢየሱስ ክርስቶስ ተገለጠላት። ያ የመነሳቱ ምልክት ነው። ከዛ ደግሞ ለደቀ መዛሙርቱም ደግሞ ጌታ ኢየሱስ ክርስቶስ ይገለጥላቸዋል። ዮሐንስ ወንጌል ምዕራፍ 20 ቁጥር አስራ ዘጠኝና ሀያ እንደዚህ ይላል ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሆን አላቸው። ኢየሱስ ጌታ ነው። እንግዲህ ጌታ ኢየሱስ ክርስቶስ መነሳቱ ምልክቶቹን አይተናቸዋል። የመጀመሪያው ጌታ ኢየሱስ ክርስቶስ ስጋው አልተገኘም፣ ድንጋዩ ከተንከባለለ በኋላ ከዛ ደግሞ መላእክታን ደግሞ ለሴቶች መሰከሩ። ከዛ ደግሞ እሱ ራሱ ኢየሱስ ክርስቶስ ደግሞ ለደቀ መዛሙርቱ ለማርያምም ለደቀ መዛሙርቱ ተገለጠላቸው። ከዛ ደግሞ ሲያርግም ደግሞ ብዙዎች እያዩ ኢየሱስ ክርስቶስ ከፍ ከፍ ብሎ ወደ አባቱ አረገ። ኢየሱስ ጌታ ነው። እንግዲህ የድንጋይ መንከባለል ምልክቱ የመጀመሪያ የኢየሱስ ክርስቶስ መነሳት ያመለክታል። ሁለተኛ ደግሞ ወገኖች፣ ወደ ራሳችን ስናመጣው ያ ድንጋይ ከባድ የሆነ ድንጋይ ነው። ማንም ሊያነሳው የማይችል ድንጋይ ነው። እነዛ ሴቶች እንኳ ማን ያነሳልናል? ሲባባሉ ያለ ያንን ድንጋይ ያንከባለለ መላእክት ነው መላእክት ናቸው። ያንን ድንጋይ ያንከባለሉት በእግዚአብሔር ኢንተርቬንሽን ነው። እግዚአብሔር ነው ኢንተርቬን አድርጎ እግዚአብሔር ጣልቃ ገብቶ ያንን ድንጋይ ያንከባለለው። ያ ድንጋይ መንከባለል የትንሳኤ ሙታን ያመለክታል። ሌላ ሁለተኛ ደግሞ ከባድ የሆነ ነገር በህይወታችን ካለ በእግዚአብሔር ኃይል ይነሳል፣ ወገኖቼ ያንን ያመለክታል። ከባድ ነገር እንዴት ይሆናል? እንዴት ማንን ይህንን ያደርግልኛል? ይህንን ማን እንዴት ያነሳልኛል? እንዴት ማን ይህንን ከህይወቴ ላይ ያነሳል የምንላቸው ማንኛውም ከባድ ብለን የምንቆጥራቸው ነገር በህይወታችን ካለ ወገኖቼ፣ በጌታ ኃይል ይቻላል። ኢሳያስ አርባ አምስት ላይ ስለ አንድ ቂሮስ ስለሚባል የአዛብ ንጉስ የሚናገር ቦታ አለ። ይሄ ቂሮስ የተባለው እግዚአብሔር አምላክ የመረጠው አገልጋዩ ባሪያው ነው። ነገር ግን አዛብ ነው፣ አይሁዳዊ አይደለም። ኢሳያስ 45 ቁጥር ሁለት ላይ ለቄሮስ እንደዚህ እያለ እግዚአብሔር አምላክ ይናገራል። ለቄሮስ እንዲህ ይላል፣ በፊት ይሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱን መወርበሪያዎች እቆርጣለሁ፣ በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደውም ታውቅ ዘንድ እያለ ይቀጥላል። እና ትክክል አደርጋለሁ ከባድ የሆነውን ነገር አላስኬድ ያለውን ነገር መንገድን የያዘ ተራራ የሆነብን ነገር እኔ አነሳለሁ በፊት የሚቆም የሚያቅት ነገር አይኖርም፣ እያለ ለዚህ ለቂሮስ ይናገራል። እኛም ተራራ የሆነብን አልገፋ ያለን አልሄድ ያለ ነገር በህይወታችን ወገኖች፣ እግዚአብሔር ከፊታችን ሲቀድም ያንን ነገር ያነሳልናል። ትልቅ እንኳ ድንጋይ ራሱ የተነሳው እግዚአብሔር መላእክቱ ልክ ሆኖ በመላእክቶቹ በአንድ ጊዜ ተነሳ። ለመላእክታን ኃይል እግዚአብሔር ሰጥቷቸዋል። ኢየሱስ ጌታ ነው። የሰው ኃይልና የመላእክት ኃይል አንድ አይደለም። መላእክታን መናፍስት ናቸው። እነሱ ሀይል ከሀይላቸው ከኛ ይበልጣል ወገኖቼ። ልክ እንደዚሁ ደግሞ በሐዋርያት ስራ ምዕራፍ አስራ ሁለት ላይ ስለ ጴጥሮስ ጴጥሮስ ታስሮ እስር ቤት ነበር። ሄሮዶስ የሚባለው እጁን በአዋሪያቶች ላይ ከጫነ በኋላ የዮሐንስን ወንድም ያቆብን ካስገደለ በኋላ ጴጥሮስን አሳሰረው። ሲያሳስረው ደግሞ በቀላሉ አይደለም፣ በጣም በብዙ ጥበቃ ውስጥ ተደርጎ ማንም ከዛ ጎትቶ ሊያወጣው በማይችል ሁኔታ ነበረ ያስቀመጠው እስር ቤት። ነገር ግን እግዚአብሔር አምላክ መላእክቱን ይልካል። የዋርያ ስራ ምዕራፍ አስራ ሁለት ቁጥር ስምንት እንደዚህ ይላል። መላኩም፣ መላኩ ነው እግዚአብሔር የላከው፣ ታጠቅና ጫማህን አግባ አለው፣ እንዲሁም አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው የስኬታ ለው ራይንም የሚያይ ይመስለው ነበር እንጂ በመላኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውና የሁለተኛውን ዘብ አልፎ ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። ከባድ ወደሆነው እርሱም አውቆ ተከፈተላቸው። ያ ከባድ የሆነው ብረት ማንም ሊያ ሊከፍተው የማይችለው ብረት አውቆ ተከፈተ። ምክንያቱም የእግዚአብሔር ኃይል መላኩን ልኮ ነበር መላኩ ሚራክለስ ሊከፈተው ያንን ነገር ተከፈተ። ከባድ የሆነውን ተራራ የሆነውን ሊገፋ የማይችለው ማንም ሊከፍተው የማይችለው የብረት መዝጊያ ልክ እንደ ቂሮስ እንደተቆረጠለት ቆርጣለሁ ከፊት እቀድማ ለሁ እንዳለው ከፊቱ እግዚአብሔር መልአክ እግዚአብሔር ልኮ የጴጥሮስ ታሽጎበት የነበር ተወስኖ የነበረበት ከዛ እስር ቤት ውስጥ እግዚአብሔር መልአኩን ልኮ አወጣው። ከዛም እንደዚህ ይላል ወዲያውም መልአኩ ከርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩ ልኮ ጌታ እግዚአብሔር ነው መላኩን የላከለት እንጂ ጴጥሮስ መላኩን አልጠራም። እኛ መላእክትን የማዘዝ አንችልም። ነገር ግን እግዚአብሔር ግን ነው የሚያዛቸው። እኛ ወደ እግዚአብሔር ስንጸል እግዚአብሔር መልአኩን ያዛል። አምላካችን ነው ይህንን የሚያደርገው። ስለዚህ ጴጥሮስም ና ወደ ልቡ ተመልሶ ጌታ መልአኩን ልኮ ጴጥሮስ መላኩን አልጠራም። እግዚአብሔርን ወደ እግዚአብሔር ነው የሚጸል የነበረው ከላይ እንደዛ ይናገራል። የእግዚአብሔር ሕዝብ ተሰብስቦ ይጸልዩ ነበር። በሚጸልዩ ጊዜ እግዚአብሔር ጸሎታቸውን የሕዝቦቹን ምልጃ ጸሎት ሰምቶ መልአኩን ላከ እንጂ ሰው መላክ ሂድና ጴጥሮስን አስፈታው እያሉ አልጸልዩም። የጸልዩት ቀጥታ ወደ እግዚአብሔር አምላካችን። ጸሎት ሁልጊዜ የሚጸልየው ወደ አምላካችን ወደ እግዚአብሔር ነው። ወደ መላክ አንጸልይም። ወደ እናታችን ድንግል ማርያም አንጸልይም። የምንጸልየው ወደ አምላካችን ነው። ምክንያቱም ሙሉ ፓወር ያለው ሙሉ ስልጣን ያለው ሁሉም ማዘዝ የሚችል እሱ ብቻ ነው። እሱም ደግሞ በልጁ በክርስቶስ ኢየሱስ በኩል የምንጸልየው ጸሎት ሁሉ ይሰማናል። የዛን ጊዜ መላእክት መላክ ካለባቸው መላእክቱን ያዛል። ጌታ በወደደው መንገድ እሱ ጣልቃ ይገባል። ኢየሱስ ጌታ ነው። ከዛም ጌታ መልአኩን ልኮ ከሄሮዶስ እጅና የአይሁድ ሕዝብ ይጠብቁ ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኳ አለ ጴጥሮስ። መጨረሻ ላይ ሁሉ እልም እልም ነበር የሚመስል የወዱ ሲሆን፣ ስለዚህ ወገኖቼ በህይወታችን ድንጋይ የሆነብን አልገፋ ያለን ተራራ የሆነብን ነገር አለ ወገኖቼ። ለእግዚአብሔር ለአምላካችን እሱ ቀላል ነው፣ ለእሱ እናቅርብለት። እነዚህም ሴቶች ምን እናድርገው ይህንን ድንጋይ ማን ነው የሚያነሳልን እያሉ ግራ ይጋቡ ነበር። ለእግዚአብሔር ግን ይቻላል። ወረዲ መላኩ ሄዶ ድንጋዩን አንከባለዋል። የውስጣቸውን ፍላጎት የውስጥ ጫቸውን ጾጭወት የሚያ አምላክ መለሰላቸው። እኛም ወደ አምላካችን ስንጸልይ አምላካችን ሆይ በዚህ በዮቴ ላይ ይሄ ይሄ ነገር ድንጋይ ሆኖብኛል፣ አልገፋ ብሎኛል፣ ተራራ ሆኖብኛል፣ ከብዶኛል፣ አቅቶኛል፣ በእኔ አልችልም ብለን ወደ አምላካችን ስናቀርብ ወገኖቼ እሱ ይችላል። ለእኛ የማይቻል እግዚአብሔር ይቻላል፣ ለሰው የማይቻል እግዚአብሔር ወገኖቼ ይቻላል። ኢየሱስ ጌታ ነው። ና ጌታ ኢየሱስ ክርስቶስ ተነስተዋል። ድንጋዩ ተንከባሎአል፣ አስክሬኑም እዛ ውስጥ የለም። የእኛ ኢየሱስ ሞት አላሸነፈውም ሞትን ግን አሸንፎ ጌታ ኢየሱስ ክርስቶስ ተነስቷል። ስለዚህ ይህንን ትንሳኤ ባህል ስናከብር ይህንን እያሰብን ኢየሱስ ክርስቶስ ተነስቷል የሙታን በኩር ሆኖ ተነስቷል። ስለዚህ እኛም ደግሞ ከጌታ ኢየሱስ ክርስቶስ ጋር እንደዛው እሱ እምነታችን በእሱ ካደረግን እንነሳለን። ሃሌሉያ እንግዲህ ጌታ አምላክ የሰጠኝን ቃል ይሄ ነው። ኢየሱስ ጌታ ነው። እስኪ ለሚያማችሁ ወገኖች በሚያማችሁ ስፍራ በኢየሱስ ስም ላያችሁ እጃችሁ ጫኑ። ጌታም ደግሞ ታላቅ የሆነ ፈውስን ያደርጋል። ጌታው የተመስገን። ስለመጣው ቃል ተባረክ። የትንሳኤ መነሳት በኩራት ሆነ የተነሳ የናዝሬት ኢየሱስ የተመስገን። ለኛ ኃጢአት ዋጋ ከፈልክ። አሰቃቂ በሆነ ሁኔታ ሞትክ። ከዛም ደግሞ በሙታን መንደር ውስጥ ሶስት ቀን ሆነ። ከዛ ግን ሞት አላሸነፈህም። ሃሌሉያ ኢየሱስ ተነሳ። ተነስተም ደግሞ እኛን ይዘ ወደ አባት ልትወስደን ደገና እኛም እንደምንነሳ ምልክት ሆነ። ተነስተ ወደ አባት አረክ። ስለ እኛ ዋጋ ከፈልክ። ኢየሱስ እኛ አንተ ባለንበት ቦታ እኛ እንኖር ዘንድ ይሄንን ትልቅ ነገር አደረክልን። የናዝሬቱ ኢየሱስ ወይ ተባረክ። ስለተሰራለን ታላቅ የሆነ ስራ ተመስገን። አምላክ ወይ ተባረክ። ክብር ሁሉ ላንተ ይሁን። ንም ጌታው ይጸልያለሁ ነባሪያ የሚያማቸው ወገኖቼን እጃቸው በጫኑበት ስፍራ ላይ ዛሬ በትንሣኤ ቀን በምናከብርበት ቀን ዛሬም በሕይወታቸው በሽታ የተለጠፈ ሁሉ ከባድ የሆነባቸው ነገር ሁሉ ድንጋዩ እንደ ተንከባለለ እንደዚሁ ከላያቸው ላይ አሁን በኢየሱስ ስም እንዲንከባለልን የጸለይኩኝ ራፓላማ ሲማስኬ ፓራ ካላማድያ ሬላ ማሲማስኬ ፓራ ካላማድያ ልክ ለቄሮስ እንደ ተናገርከው ከፊት ቀድማለሁ፣ የናሱን ደጆች ቆርጣለሁ የብረት መዝጊያዎች እንከፍታለሁ እንዳልክ አሁን በኢየሱስ ስም ማንኛውም ነገር የያዛቸው የከበዳቸው ከባድ ሆኖ ጌታ የሰውነታቸውን ሁሉ ያሰቃያቸው ከዚህ ሰዓት ጀምሮ በኢየሱስ ስም ይነሳ። ራፕ አላማ ሲመስክ የፓራክ አላማ ድያ ያስጨናቂ ዘንግ በኢየሱስ ስም ይሰበር። ተጽዕኖ ሁሉ በኢየሱስ ስም የፈረሰ ይሁን። ጌታ ኢየሱስ አሁን ህዝብህን እንድትጎበኝ። በመገረፉ ቁስል እኛም ተፈወስ እንደሚለው ቃል አንተ በቆሰልክልን በደማልን በዛው ፈውስ በወገኖቼ ላይ እንዲያልፍ በሽታ ሁሉ ከላያቸው ላይ በኢየሱስ ስም እንዲጠረቅ፣ ስም ያለው ስም የሌለው ትልቅ ትንሽ ማንኛውም ሁሉ ለአንተ ቀላል ነው። በኢየሱስም ከዚህ ሰዓት ጀምሮ ሰውነታቸውን ለቆ ይሂድ፣ ጭንቀትን፣ ፍርሃትን፣ ዲፕሬሽን የተለየ ነገር የሚያመጣ መንፈስ፣ በኢየሱስም ቀስትና ፍላጻ ሁሉ ከወገኖቼ ላይ የተነሳ ይሁን። የሰላም አለቃ የሰላም ንጉሥ የናዝሪቱ ኢየሱስ ወይ ከዚህ ሰዓት ጀምሮ ህዝብን በታላቅ ሰላምና እረፍት እንድትጎበኝ ሰላምን እንድትሰጠን እግዚአብሔር ረፍትን እንድትሰጠን እግዚአብሔር በሁሉ አቅጣጫ ማረፍ ለህዝብ እንዲሆን በጌታ በኢየሱስ ስም አንተ የምታሳረፍ አምላካችን ነህ። እግዚአብሔር አምላኬና መድኃኒቴ ሆይ አንተን እንድንታዘዝ አንተ እንድናከብር እግዚአብሔር በዚህ በትንሣኤ ባህል ጌታው እያንዳንዳችን ጌታ ሆይ ያንተ የሰራልን ስራ እያሰብን እግዚአብሔር ሆይ ደግሞ ከሙታን ስለተነሳልን ደስ እያል እንድናመሰግን እንድናከብር ጌታ ሆይ አንተ እርዳን። ምስጋናን ሁሉ በአንድ በታችን ጨምር። እግዚአብሔር አምላክ ሆይ ተመስገን፣ ተመስገን ጌታ ሆይ ስለ ሰጠን ይሄንን እድል ፋንታ ሁሉ ተባረክ በኢየሱስ ስም። አንድ ጥሪ ደግሞ ሳላቀርብ ፕሮግራሜን አልጨርስም። ይሄንን ስለኛ ዋጋ ከፍሎ ሞቶ በሶስተኛ ቀን የተነሳውን ጌታ የሱስ ክርስቶስን አምኗለሁ፣ ይሄ የተሰራው ለእኔ ነው ብለን ገንዘብ ያደርጋለሁ ብለን ለምናምን ወገኖቼ ዛሬ የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ነገር የለም። ድምፁን ስሰሙ ልባችሁን እልከኛ አታርጉ ይላል። ዛሬ ጌታ በእኔ በኩል እየተናገራችሁን፣ ወገኖቼ ይህን ቀን አትለፋችሁ። ኢየሱስ ጌታ ነው። እንግዲህ ይህንን ጸልያሉ፣ ይህን ጌታ እቀበላሉ ለምንል ከኔ ጋር ይህንን ጸሎት፣ አጭር ጸሎት ትጸልያላችሁ። ሀሌሉያ። ጌታ ሆይ ወዳንተ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። አጢአቴን ሁሉ ይቅርበለኝ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ፣ በኢየሱስ ስም። አባቱ ይህንን የጸለዩ ወገኖቼ ሁሉ ባርካቸው፣ ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሁሉ በኢየሱስ ስም የተባረከ ይሁን። ወደኔ የመጡትን ፍጹም ወደ ውጭ ያላወጣቸውም እንዳልክ በቤት ትክላቸው አሳድጋቸው። እግዚአብሔር ሆይ ካንተ ፍቅር ለዘላለም እንዳይለዩ። ጌታ ሆይ በውስጥ ሸሽጋቸው። እግዚአብሔር ከክፉሉ ደግሞ ጠብቃቸው። ኑሯቸውን መውጣት መግባታቸውን ሁሉ አንተ ተረከብ። ስለ እነዚህ ወገኖቼ ተባረክ። እግዚአብሔር ሆይ ተመስገን። ስለ ሰጠህን ደግሞ ይሄ ጊዜ ሰዓት ተባረክ። እግዚአብሔር ያንተ ትንሳኤ ባህል እንድናከብርም እግዚአብሔር አባቴ ሆይ በመላለም አንተ እንድትጠራ እንድትከብር፣ ይቺን ቀን ጌታ ይቺን የመታሰቢያ ቀን ጌታ ሆይ ስለ ሰጠህን በመላህለም በሚከበርበት ጊዜ ሁሉ ብዙዎች ጌታ አንተን እንዲያመልኩ አንተን እንዲያውቁ ያልዳኑ እንዲድኑ እግዚአብሔር የሳቱ እንዲመለሱ የወደቁ እንዲነሱ እግዚአብሔር አባቴ ሆይ ያንተ ፍቅር በእያንዳንዱ በሕዝብ ላይ በሙላትና በኃይል እንዲገባ እኔ በኢየሱስ ስም ጸለይኩኝ። እግዚአብሔር ተባረክ፣ ስለሰጠን ጊዜ ተመስገን። ቀሪው ጊዜያችንን ሳምንታችንን ሁሉ አንተ ተረከብ በኢየሱስ ስም ኢየሱስ ጌታ ነው። እንግዲህ እግዚአብሔር አምላካችን ተናግሮናል። መልካም የትንሣኤ ባህል አሁንም ይሆንላችሁ። ጌታ ኢየሱስ ይወዳቸዋል፣ እኔም ደግሞ ወዳቸዋለሁ። በሚቀጥለው ጊዜ ደግሞ በህይወት ብኖር እድሉን ጌታ ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። እግዚአብሔር አምላክ አሁንም ይባርካችሁ። ተባረኩልኝ። አሜን።